አቤት ቤተሰብ የዛሬ ሄድ ላይ ያልተላላቸው የኔ ጨረቆች፣ እንግዲህ በፍጹም ቤት ይጠብቁን በጉጉት አሉ። እንግዲህ እንጠብቃለን ቤተሰብ። ትልቅ ሰብ ሰርፕራይዝ አለ። ዛሬ እናንተ ምን ገምታችሁ? እኔ የሆነ ነገር ገምቻለሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ እንዳና ናችሁ? እኔ ደና ነኝ እግዚአብሔር መስገን ብያለሁ የኔ ውድ ቤተሰቦች፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኖ ማለት ነው። የኔ ወዶች የኔ ምርጣ ምርጦች ብያቸዋለሁ። እንግዲህ ሀይሚና ብሩኬ የኔ ጨረቆች እንግዲህ ማትዋለ በፍጹም ቤት ማለት ነው። ሁላችሁንም በጉጉት እንጠብቃለን። እኔ የገመትኩ የአቤል አንገት ነው። ከዚህ በፊት እንዶ ትዝ ካላችሁ ሀይሚና ኤፍሬም ለሮታና ለአርብሽ እንደዚህ ልክ ሀቤል ስጦታ የሰጣቸው ሀይሚ ማለት ነው። እና ፍጹም እንግዲህ ለሀይሜና ለብሩኬ ነው ይህን ስጦታ የሰጠው። የሀይሜና የብሩኬ እንግዲህ ልባቸው ልክ እንደዚህ መሆን አለባቸው ብሎ ነው እንግዲህ ይህ ስጦታ የሰጣቸው። እያስባለ ይሄ ነው እየገመጥኩ ሀይሜ እንደ ብሩኬ ልክ እንደ ሮታና እንደ አረሽ እየተሰራ ትዝ ካላቸው አይሜ ከዚህ በፊት ለሮታ ና ለአረሽ ሰታለች ከፍሬም ጋር ማለት ነው ትዝካላችሁ ማለት ነው። ልክ እንደዛ ነው ብዬ አሰብኩ። አሁን ላይ ሀይሚ እንደ ብሩኬ እነሱ እንዳይለያዩ ልክ እንደዚህ መሆን አለባችሁ ማንኛውም ሰው በማላችሁ በእናንተ ህይወት ቢገባ ልክ እንደዚህ መሆን አለባችሁ፣ ልባችሁ አንድ መሆን አለባችሁ ብሎ ነው መሰለኝ ይህ ስጦታ የሰጠው። እርግጠኛ ነኝ ልክ እንደ ሩታና እንደ አርብሽ መሆን አለባችሁ ማለት ነው የፈለገ ማለት ፈተና ሊበዛባቸውም ይችላል፣ ብዙ ነገር ሊያጋጥማቸውም ይችላል እና ቃል ይሄ የታወቀ ነው እና ልክ እንደዚህ መሆን አለባቸው ብሎ ነው እንግዲህ ይህን ስጦታ እየሰጣቸው ብዬ አስባለሁ። ይህን ስጦታ ደግሞ በጉጉት እንጠብቃለን ቤተሰብ። ይህ ዛሬ ደግሞ ይለያል ትላላችሁ እንግዲህ ብሩክና ሀይሚዬ በዚህ ሁኔታ መጥተዋል። ዛሬ በብሩክ ቤት አልመጡም። እንግዲህ እንጠብቃለን እስኪ ትላንትና መጥተዋል። አዎ ትላንትና ለካ መጥተዋል። ስለዚህ ዛሬ በፍጹም ቤት እንጠብቃለን። ቤተሰብ ዛሬ ትልቅ ሰርፕራይዝ አላችሁ ሀይሚና ብሩኬ። እንጠብቃለን እንግዲህ ዋው። ሲታምሩ የኔ ውዶች የኔ ስስቶች፣ ግን ቡታጅራ ተመችቷቸዋል የምር እንዱ ወደ አዲስ አበባ አትመጡ፣ ደስ ይለኛል። አዲስ አበባ ከመጣችሁ በኋላ ነው ሀይሚና ብሩኬ ብዙ ጊዜ የተረበሹ እያሉ ማለት ነው ቤተሰብ አይንስላችሁ። እውነት አዲስ አበባ ከመጡ በኋላ ምንም ሰላም የላቸውም። ሀይሚ እንዶ አሁን ላይ እዚጋ ሆፍራ ሆፍራብኛለች። እንዶ ቡታየራ ይመቻችኋል ኑሮ እንዶ ቡታየራ ብታደርጉ ይመረጣል ብዬ አስባለሁ። የኔ ሀሳብ ነው። ቤተሰብ ቡታየራ በጣም ይመቻችኋል። ሰላም አለ በቃ ደስተኛ ናችሁ። እና አዲስ አበባ ስትመጡ ነው እኔ እንጃ ብዙ ሰው በራሳቸው ማለት ብዙ ሰው በህይወታችሁ እየመጣ ህይወታችሁ እየመጠበጥ እናንተ ለማለያየት የሚመጡ ብዙ ናቸው እና ለምን እንደዚህ እንደሆነ ብቻም ባላቅ። እንግዲህ እናንተም ልክ እንደዚህ ብር መሆን አለባቸው ማለት ነው፣ አትለያየው፣ ልባቸው አንድ መሆን አለባቸው ማለት ነው። በመሀላቸው ሶስተኛ አራተኛ ሰው ሊመጣም ይችላል እና ትክክለኛ ትክክለኛ ፍቅር እኮ ፈተና ይበዛል። ሁሉም ነገር ለበጎ ነው ግን ቢሆንም ልክ እንደዚህ መሆን አለባቸው ብሎ እንግዲህ ምርጥ ስጦታ የሰጣቸው እያምን አለው ቤተሰብ እንደዛ እያሰብ እኮ ማለት ነው። እንደ ብሩክ የዛሬ ስጦታቸው ይህን ይመስላል። ቤተሰብ እስኪ እንጠብቃለን በጉጉት ማለት ነው። የዛሬ ይለያል።